ፋይበር ፋይበር ፋይበር ይላል አቶ ያዛቸው ታታሪው ሰራተኛ። ጤና ይስጥልኝ፣ እንዴት ነህ? ሰላም ነው፣ አለን አለን አባቴ። እንዴት ነህ? ሰላም ብያለሁ አባቴ፣ ሁላችሁንም ሰላም ብያለሁ። ዛሬ እስኪ ለተመልካቾቻችን ፋይበር በቀጥታ ሲሰራ ለምን አናሳያቸውም? አረፍ በል እባክህ። ፋይበር ሲሰራ ለምን አናሳያቸውም ብዬ ነው የመጣሁት እና ፍቃደኛ ነው ወይ? ዛሬ ብናሳያቸው ቀጥታ። እስኪ ባሉበት ሆኖ መስራት የሚችሉበት መንገድ ይቻላል። ይቺን ልሰራ ያዘጋጀኋት ናት። በጣም አሪፍ። ስለዚህ ዛሬ አንድ እንትን ማለት ነው። የትኛዋን ነው የምናመርተው ማለት ነው? የዚች አይነቷን ማለት ነው አይደለ? ስለዚህ ዛሬ እቺን ስናመርት በቀጥታ ትመለከታላችሁ። ከኛ ጋር ቆዩ፣ የትም እንዳትሄዱ። እሺ፣ ስቴፕ ባይ ስቴፕ እያንዳንዱ። እስኪ የተወሰነ ቦታ ላይ የደረስኩት ይመስለኛል። ያመለጠኝ ስቴፕ አለ እንዴ? ትንሽ ዘገየው መሰለኝ ነው። ዋክስ አለ። ዋክስ አድርጋቸዋል ይህኛው ማለት ነው። ስለዚህ ማለስለሻ ነው ያለውን ሞልድ እራሱ ማለት ነው። ዋክስ ማለት ይሄኛው ነው። አዎ፣ በጣም አሪፍ። ካሜራማን ቀረብ ብሎ ያሳያቸዋል። ዋክስ የሚባለው ይሄ ነው። በቀጥታ ማሸት ነው። ይሄን ማለስለስ ነው። ምንም ኖርማል ነው። ይሄ ለማንም ሰው የሚያስቸግረው አይደለም። ይሄንን በስፖንጅ ነው እንደምትመለከቱት፣ በስፖንጅ ይሄንን ማለስለስ ማጽዳት ነው ስራው፣ ሌላ ምንም ነገር የለውም። የመጀመሪያው ስቴፕ እሺ። በጣም አሪፍ፣ ቀላል ነው። እንቀጥል አይደለ። ከዛ ይሄን ሞልድ እንደዚህ አጽድተን ካዘጋጀን በኋላ ምንድን ነው የምናደርገው? ቀጣይ ስቴፓችን ምንድን ነው የምናደርገው? በኋላ እስኪ ምን እናደርጋለን? እሺ፣ ይኸኛው ምንድን ነው? አሁን ይሄ ኬሚካል ሪዝን፣ እስኪ ሪዝን ነው አሁን ይሄኛው አይደለ? ትንሽ እስኪ ተመልካቾች እንዲያዩት መልኩ ምን አይነት እንደሆነ እስኪ፣ እዚህ ችለህ ደረግ እያረግ አሳያቸው እስኪ። በቃ በቃ። የሚበቃህን ስላደረክ ብዬ ነው ለማሳየት ያክል፣ እንደምትመለከቱት ነው ሪዝን። አንዳንድ ሰዎች ኢፖክሲ ምናምን እየመሰላቸው የሚጠይቁ ሰዎች አሉ። ና ሪዝን ማለት ይሄንኛው ነው። እሺ ሪዝንን ከምን ጋር ነው የምንቀላቀለው? ሀርድናላለች ሀርድ ናለች ሀርድ ናለ በመጠኗ ነው አሁን። ሽ በዛ ብላለች በዛ ብላለች፣ ትቀንሳለህ መጠን ስላለው ማለት ነው። እንደ የምንሰራው እንትን ፋይበር ልክ መጠኑ ይለያያል። እንዳይደርቅባችሁ ቀስ ቀስ እያላችሁ ነው የምታደርጉት፣ አይደለ በአንዴ ሙሉ አድርገው አርድን ካደረጉት ይበላሻል። እሳት ይለቅና ጭራሽ ሌላ ቃጠሎም ሊፈጠር ይችላል ማለት ነው። እሺ እንቀጥል ወዳጄ። አሰራሩን ላሳየ። አዎ አሰራሩን በቀጥታ ለእኛም ለተመልካቾች የምናሳያለን። ምን ያክል ነው አሁን ይችን? ይችን የምታክል ካሜራማን ቀረብ ይህችን ለምታክል ሪዝን የሚያደርገውን ይህኛው ደግሞ ምንድነው ብለናል? ሃርድነር ሃርድነር። እሺ ሃርድነር አደረገበት ማለት ነው። እሺ በቂ ነች እቺ። እቻሁን በግምት ስንት ትሆናለች? ግማሽ ሊትር ለሆነችው በሃይላንድ ሃርድነር ማለት እንዲደርቅ የሚያደርገው ማለት ነው አይደል? በጣም አሪፍ እሺ። አሁን ምን የማድረግ ስራ ነው የምንሰራው? ሚክስ ነው የምናደርገው። ማማሰል፣ ማማሰል ወጥ ያማሰላችሁ ታቆታላችሁ። ማማሰል ነው መቀላቀል፣ በደንብ መዋሃድ አለበት ማለት ነው፣ እናዋህዳለን

በነገራችን ላይ ፋይበር ግላስ በጣም ቀላል ስራ ነው። ከአሁን በፊት በእኔ በእኔ በራሴ ስር ከ30 በላይ ሰዎችን በዚህ ስራ ላይ እንዲገቡ አድርጌ ያለሁ ያዛቸውን ጨምሮ ማለት ነው። ያዛቸው ምስክር ነው። የኔን ቪዲዮ አይቶ ነው የጀመረው። በሱ ስር ደግሞ በአሁኑ ሰዓት ላይ ከ40 በላይ ሰዎችን ምናምን መቶ ያልፋል። በጣም በርካታ ሰዎችን ስልክለት ስለነበር ነው ይህንን መላቸው። እኔ በጣም ብዙ ሰዎችን አሰልጥነው በየሀገሩ እየሄዱ እየጀመሩ ነው ያሉት። በጣም ደስ ይላል። ለእኔም በጣም ነው ደስ ያለኝ። በነገራችን ላይ አሁን ይሄ ወደ እንትን ሆነሳ ምንድን ጨምረንበት ነው ያልተናገረው ነገር አለ ይመስለኛል። ሪዝኑ እንትን ነበራል መቀመሚያ አድርገህበታል ማለት ነው። መቀመሚያ በነገራችን ላይ የፈለጋችሁትን ማድረግ ትችላላችሁ። ይሄው እንደምትመለከተው ካሜራማን ሰማያዊ ከለር ነው ያለው። ይሄ ሰማያዊ ከለር ማለት ኦልሬዲ በከለሩ ደመቅ እንዲልላችሁ እንዲያደርግላችሁ ነው። ነጭ ከሆነ ነጭ ቀይ ከፈለጋችሁ ቀይ ማድረግ ትችላላችሁ። ቀዩ ነው ቀለም ማለት አይደለም። ዞሮ ዞሮ ግን እንደ መጀመሪያ ደስ እያላችሁ እንድትሰሩት የፈለጋችሁትን አይነት ታደርግ ትችላችሁ። እንቀጥል ማለት ነው አይደል? በጣም አሪፍ መቀባት ነው። በጣም አሪፍ ይኸው፣ ካሜራማንም ቀረብ እያደረገ ያሳያችኋል። የመጀመሪያው ሪዝን ሀርድነር አድርጎ ነው እዚ ጋር ሚክስ አድርጎ፣ ወይም ደግሞ ከህንፃ መሳሪያ ቀለም መቀመሚያን አድርጎ ነው እዚ ጋር የተጠቀመው ማለት ነው። ያዛችሁ። ይሄኛው ስራ እንዴት ነው? ቀላል ነው ከባድ ነው? እስኪ ለተመልካቾች። ቀላል ነው ቀላል ነው። በቃ ማንም ሰው በቡሩሽ ቀለም ያልቀባ የለም። ወይም ደግሞ በጣም ሲምፕል ነገር ነው። ይሄን ከቀቡ በኋላ ቀጥታም እንደሚያደርጉት ይኸው እንደምትመለከቱ፣ ምን እያደረገ እንዳለ እዩ። ቀጥሎ እያደረክ ያለሁ ምንድን ነው? እስኪ ንገራቸው ለተመልካቾች። ይህንኛው ይህኛው ፋይበር ነው። ፋይበር ይባላል። ፋይበር እያለበስኩ ነው። አዎ እሺ፣ ፋይበር ግላስ ቀጥታ፣ ሌላ ምንም ነገር የለም። በጣም አሪፍ ፋይበር ግላስ ነው የምናደርገው። ሁለታቸውም ያደርጋሉ፣ ለመፍጠን ሲባል ነው። ለቪዲዮ አጠር እንዲል እንጂ አንድ ሰው ሁለቱንም መስራት ይችላል። አሁን ግን ፈጠን እንዲል ነው ሁለቱም እየሰሩ ያሉት። በጣም ሲምፕል ነገር ነው። ከዚህ በኋላ የግብአት ችግር አይኖርም። እንድትሰሩ ነው፣ ለማበረታታት ነው። ባይዘውወይ ያዛቸው ያለፈበት መንገድ አለ፣ እኛ ያለፍንበት መንገድ አለ ሰው እየገባው ነው እየሄደ ያለው አንተ ጋር የሚሰለጠነው ሰው እየመጣ እኔ ሁሉም በያገሩ ጀምሯል። አልገባኝም የሚል የለም። ራሱ ነው ወጥቶ የሚሄደው ሁሉም። ምን ያክል ቀን ይፈጅባቸዋል? አሁን ለመሰልጠን ልሰልጠን ብሎ ላለ ሰው ይህን መግደብ አልችልም። አንድ ቀን የሚሄድ አለ፣ አይቶ በቃ እዛ፣ በኋላ ኬሚካል የሚሄድ አለ። ሶስት ቀን አራት ቀን ዝም ብሎ የሚቆያለ የሚቆያለ ስራ የሌለው ደግሞ እዛም ሂዶ ተው ስለማይሰራ ሰው ከሆነ ሳምንትም፣ ኦኬ እንደዚያም ይቆያል። በጣም አሪፍ አሁን አንድ ዙር ነው ሁለት ዙር ነው የምትደርበው? አንድ በቂ አንድ ብቻ ማለት ነው። በጣም የሚገርም ነው። ስንገዛው በኪሎ እራሱ በጣም እንት ነው፣ ግን ሲምፕል ስራ ልጠፍ ቀለምቅበት ወጣ ከጧት ተመርቶ ከሰዓት መርካት ሆኗል። ወደው ምን ያክል ደቂቃ ይፈጅበታል? አሁን ይሄ ለመድረቅ አይቆይም። ከሰላሳ ደቂቃ በኋላ ሰላሳ ደቂቃ ማለት ነው። አንዳንዴ ደግሞ ተጨመር ካረክበት ከዛ በፊትም ይደርቃል። ያው እንዳይቃጠል ጥንቃቄ ያስፈልጋል እንጂ እዚህ ስራ ላይ ስትሰራ ያጋጠመህ ነገር አለ ወይ የሚያስቅ ወይም የሚያስገርም ወይ ያከሰረ ያተረፈ ነገር አለ? ይሰራ የለም አሁን በጣም እየሰራ ነው ያለው። የሰው ፍላጎት እንዴት ነው? ሰው ሁሉም ሰው አሁን ፋይበር ፋይበር ፋይበር ነው የሚለው። እንግዲህ ኦኬ። አዎ፣ ስራው ላይ ስላለንበት እኛም እናውቀዋለን። በእርግጥ ስቲል አሁን ድረስ እየሸጥኩ ነው ያለሁት። ከአንተም እየወሰድን ነው። ወቅታዊ የሚስለው። አዎ፣ አሁን ደግሞ በየቦታው። አዎ ከፕላ ፕላስቲክ አሁን ይሄ ስለማይሰበር ምናምን፣ ከፕላስቲክ ይልቅ ይሄ አሪፍ ነው። እዚሁ ስራ ላይ ነበርኩኝ እኔ በነገራችን ላይ፣ ስራ አልንቅም፣ የትኛውንም ስራ እሰራለሁ። ያው ታውቃለህ፣ በመጀመሪያ እኛን አይተናል ብዬ አስባለሁ። አሁንም ያው ዞር ካለም አንድ ሙያ ሙያ ካለ የሆነ በአንድ ቪዲዮ ብቻ በአንድ ቪዲዮ ብቻ፣ በጣም ፈጣን ከሆነ። አንዳንዱ ሰው ደግሞ ሺ ነግረው ሺ አስተምረው ደግሞ ጭራሽ የማይገባው ሰው። በዚህ ከለር ነው የሰራሁት እኔ። ማረ መጀመሪያ ደስ ይላል። አሁን እቺን ጠቅጠቅጠቅ ለማድረግ ምን ያክል ደቂቃ ትፈጅብሃለች? አሁን ይኸው ጨረስኩ። ኦልሬዲ ጨረስክ? ገና አንድ ደቂቃ ከምናምን ገና አሁን ይሄ ምርት አሁን ይሄንን ምን ያክል ማምረት ይችላል? አንድ ሰው በግምት አሁን እኔ ሶስት ሶስት አመርታለሁ በዚች ብቻ። በቀን በቀን ስንት ላምርት ባትካልኩ በዚች ብቻ ሶስት ወስፈሪ አወጣለሁ። ሶስት ፈሪ እሱ ሞልዱ ነው ሞልዱ ነው ምር ሞልድ ብዙ ቢኖረ ምን ያክል ማምረት ይችላል? ብቻዬን ስምንት አመርታለሁ ዘጠኝ ብቻ ነው። አዎ ዘጠኝ ማለት በጣም አሪፍ አስቀመጥ ነው። በቃ ኦኬ። ሌላ ቻሌንጅ የለውም። አዎ ጠቅ ጠቅ አረጋችሁ ቀባችሁ ወደ ስራችሁ የሚሄድ ነው ደረቅ እስከሚል ድረስ ማለት ነው በጣም አሪፍ አንዳንዱ ሰው ደግሞ ማለት ነው ያው እነሱ ስራ ላይ ስለሆኑ እኔ ላውራ መሰለኝ አንዳንዴ ምን ይላሉ ተመልካቾች የመሰለ ሙያተኛው ያብራራ ምናምን ይላሉ ባብራራ አላችሁ ምክር አድርጉልኝና አብዛኛውን ስራ ስለማቀው ነውና እነሱም እየሰሩ ስለሆነ ነው ጥያቄ ካለ መጠየቅ ይቻላል አይደል ችግር የለም። አዎ ኮሜንት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ግን ይሄው ከወሬ በዘለላው በተግባር ስለሆነ የምናሳያችው በጣም ሲምፕል ስራ ነው። ያለንበትን ያለንበት ነገር ነው እያሳየናችሁ ያለነው። ምን ጥንቃቄ ማድረግ አለባቸው? የሚያስቸግር ነገር የለውም እዚሁ ማለት ነው እኔ ያዜ የተወሰነ ከማቃቸው ነገሮች ሃይላይት ነፍሰ ጡር ከሆናችሁ አይመከርም ኬሚካል ስለሆነ ምናልባትም ደግሞ አሁን እኛ ስለለመር ነው ነው እንጂ ማስክ ብታደርጉ ይመረጣል ማስክ አድርጉ ትንሽ ኬሚካል ስለሆነ ሊሸታችሁ ይችላል አንዳንድ ሰው ደግሞ የተለያየ ሳይነስ ወይ ሌላ አይነት ምናምን በሽታ ያለበት ይኖራል ሽታው ደስ የማይለው ሽታው ይረብሻል ማለት አይደለም መጥፎ ነው ማለት አይደለም ግን አንዳንድ ሰው ሲሸተው ደስ የማይል ሰው አለና ማስክ ተጠቀሙ። ጓንትን መጠቀም ትችላላችሁ። በነገራችን ላይ የለመደው ሰው አሁን እኔ እንደፈለኩ ባጨ ማለቀው ስለለመድኩት ምንም አይመስለኝ። እሱም እንደዛው ማለት ነው አንድ ያዳብት ካረ እኔ ያው ስጀምር አካባቢ አዎ ከዛ በኋላ ደግሞ ፋይበሩ አንዳንዴ እስከምትለምደው ያሳክካል፣ ያሳክካል ወጋ ያረጋል ምናምን ያሳክካል። አሁን በነጠፈውም ችግር የለም። ሳይለፉ ስራ እጅ እስከሚለምደው እኮ ነው። በፊት በሌላ ስራ ምናምን ለምደህ ከሆነ በፊት መሪ ነበር የምጨብጭ መሪ ስለነበረ እጅ ለስለስ ያለ ነው ምናምን አዎ። እኔ አሁን ዘወር ብዬ ምናምን መጥቼ ስነካካው እንደዛ እንትን ይለኛል አንዳንዴ። በጣም አሪፍ። ይህን ይመስላል። ካሜራማን ቀረብ ብለህ የው። በቃ አለቀ። አንደኛው ተከፋች። ይሄው ሁለተኛው ተከፋሽ ምን ደግሞ ይሄው፣ በዚህ መልኩ እንትን እያለ ነው ያለ። አሁን የምናደርገው ቀጣይ ስቴፕ ምንድን ነው? እዚሁ አብራችሁ ታያላችሁ። እስኪ እየተመለከታችሁ ያላችሁ ሁላችሁ እስኪ ቻናሉ ሰብስክራይብ አደረጋችሁ ቼክ አድርጉት። እስኪ ጥቁር ከሆነ ሰብስክራይብ አላደረጋችሁት ማለት ነው። ነጭ ከሆነ ሰብስክራይብ አድርጋችሁታል ማለት ነው። ሁሌም በዚህ ቻናል የሚለቀቀው የቢዝነስ ሀሳብ ነው። ሌላ ዘፈን አይለቀቅ፣ ሙዚቃ አይለቀቅ፣ ፊልም አይለቀቅ፣ ፕራንክ አይለቀቅ፣ ስራና ስራ ብቻ ሁሌ። ይኸኛው ስራ ካልሆናችሁ ሌላ የሚገርም የቢዝነስ ሀሳብ ደግሞ ይዘን እንመጣለን። ከኛ ጋር ብቻ አብራችሁ መሆን ነው። ሰብስክራይብ አድርጉ። ተከተሉን። ሀሳብ ካላችሁ ኮሜንት ላይ ጻፉ። ቪዲዮ ላይክ አድርጋችሁ ጀምሩት። በጣም ሲምፕል ስራ ነው። ማሳያችሁ ግልጽ የብዙ ሰዎችን ህይወት የሚቀይር ነው። ቀላል ስራ ነው። እስኪ እስኪ አካባቢያችሁ ላይ እስኪ ይሄ ይሰራሉ። እስኪ እኔ ከአዲስ አበባ ውጭ የሚሰራ አላውቅም። ወይ ምናልባት ደሴ የጀመረ አንድ ጓደኛችን አለ የለውም እ ደሴ የጀመረ አንድ ጓደኛችን አለ፣ በእኛው ጋር የሚሰራ እንደዚሁ፣ በእኛው ምክንያት የሆነ እሱ አላሁን ሌላ ቦታ ማቀ የለም። እስኪ ባህር ዳር ላይ፣ ጎንደር ላይ፣ በየቦታው አዋሳ ምናምን እነዚህ ነገሮች አይፈለጉም? አሁን የአበባ ማስቀመጫዎች በየቦታው እናንተ ጋር ህንፃዎች፣ ሆቴሎች፣ የቦታ ላይ እኮ ከአዲስ አበባ እየመጡ እኮ ነው የሚገዙት። በስንትና ስንት ሽብር በትራንስፖርት አስጭኖ ነው የሚወስዱት። አካባቢያችሁ ላይ መች ሰራችሁ እናንተ? በጣም ሲምፕል ስራ ነው አያችሁት። እነሱ ሰርተው ሲጨርሱ ቁልጭ ብለው የሚወጣ ምርት ነው። እና ስራ ደግሞ ቻሌንጅ የሌለው ስራ የለም። አሁን ኬሚካል ምናምን ሲባል አሁን የሚሸጠው አሁን ለምሳሌ ይሄንን ዝም ብለን ብናስብ አስር ሺህ ብር ይሸጣል። ለምሳሌ አስር ሺህ ብር ተሸጠ ማለት ይሄኛው ኬሚካል አምስት ሺህ ብር ስድስት ሺህ ብር ያስወጣችኋል ብዬ ስላችሁ እንኳን ወይ ደግሞ እናንተ መታችሁ እንደዛ ስትባሉ ውድ ነው ትላላችሁ እናንተ ዝም ብላችሁ የምትሸጡበትን ብቻ ነው የምታስቡት ማለት ነው። ዞሮ ዞሮ ግን አንድ እቃ ወይም አንድ ምርት በምናወጣበት ዋጋ ልክ ያወጣል። ኬሚካሉ ወደድ ይላል። የምታገኙበትም ደግሞ ትርፍ ደግሞ የተሻለ ነው። ዛሬ አሰራሩ ነው የምናሳያቸው። ከአሁን በፊት ስለ ፋይበር ብዙ ስለሰራ ኖርማል ነው። ሌላ ሰርፕራይዝ ደግሞ እንሰጣቸዋለን በቀጣይ። አሁን አቅም ለሌላቸው ሰዎች ከያዛቸው ጋር እየተነጋገርን አቅም ለሌላቸው ሰዎች የፋይበር አሰራርን እንደዚሁ ተወሰነ እድል እንሰጣለን። ምክንያቱም ኬሚካሉን ገዝቶ ስለሆነ እሱ ሁሉ ጊዜ ከሰራ እንለውም። መጀመሪያው አቅም ለሌላቸው ሰዎች የተወሰነ ለማመቻቸት እንሞክራለን። ከዛ በተረፈ ደግሞ 50% ተቀንሶላችሁ ቢያንስ የምትሰለጥኑበትን መንገድ እንፈጥራለን። ሞልድ በቅናሽ ታገኛላችሁ። ከሱ ጋር ስለ ሞልድ ቪዲዮ እንሰራለን። ይሄው ቪዲዮ ቀረብ በለ ካሜራማን። ይሄው ይሄው፣ ሁለቱም ተጋጠሙ ማለት ነው። በጣም ብዙ ጥያቄ ስትጠይቁኝ የነበሩት ይሄ ቀላል ነው ብያችሁ ነበረ። ግን ብዙዎቻችሁ አልተረዳችሁትም ነበረ። እንዴት ነው ገጥመን የምንሰራው? ሰራውስ ሁለቱን ገጠሙ በቡለን ይያያዛል። ዳዶ ሱቅ አለ ህንጻ መሳሪያ አለላቸው። ሁለቱን ማገናኘት ነው ማያያዝ ነው። በጣም ሲምፕል በቃ ሲምፕል የሆነ ስራ ነው። በጣም ብዙ ሰዎችን አሰልጥኗል እሱ። በጣም ብዙ ሰዎች ወደዚህ ስራ ገብተዋል። ምናልባት ሙያ ይኖራቸውና የአቅም ችግር እንጂ በጣም ብዙ ሰዎች ቀላል እንደሆነ አይተው መስክረው ነው የሚሄዱት። ብዙ ቀን አይፈጅባችሁም ጥገና ትችላልጠገናቀላተንገና ራሱ አሁንዝምብሎችን ሮቶ ሲሰበር ምናምን አይደለም። ሮቶ ሲሰበር አሁን በጣም ቆሸተራ የተራ ስትሄድ ሮቶ የተሰበረ ብዙ ታያለ። ሮቶ መጣል የለበትም። በነገራችን ላይ ሮቶ አይጣልም። ሮቶ በፋይበር የተሰራ ምርት በፋይበር ግላስ የሚሰራ ካሁን በፊት ተናግረናል። ይሄ አበባ ማስቀመጫ ብቻ አይደለም። ሮቶ በፋይበር ግላስ ነው የሚሰራው። የመኪና ቦዲ፣ የውሃ ጉድጓድ፣ አሻንጉሊቶች ምን ልበላችሁ? ምን በፋይበር ግላስ የማይሰራ ምን አለ? ልብስ ተሰቅሎበት የምታዩት ሰው ነፍስ ብቻ መስራት ነው፣ የተቀረው በፋይበር ግላስ እንጂ ሁሉንም ነገር ሁሉንም ነገር መስራት ይቻላል። አንዱ ቢጠፋባቸው አንዱ የአበባ እቃውን ባትሸጡ አሻንጉሊቱን ትሸጣላችሁ። አሻንጉሊቱን ባትሸጡ ሮቶን ትሸጣላችሁ። ሮቶን ባትሸጡ የጥገና ስራ መስራት ትችላላችሁ። በጣም ብዙ የሻወር ትሪ፣ ገንዳ፣ ምናምን። ምን ልበላችሁ ምን የማይሰራ ነገር አለ? በጣም ብዙ ስራ። ዛሬ አሰራሩ ስለሆነ ነው እንጂ ከአሁን በፊት የሚሰሩትም በዝርዝር አስቀምጫለሁ። በደንብ ተናግሬ አለሁ። ይሄው ይሄ ነው። በጣም ሲምፕል ነገር ነው። ቀላል ነው። ኔክስት ያለውን ብትሰራም ባትሰራም አያስፈልገኝም። እንትኑን ብቻ አድርጉት። ቀጣይ ሁለቱን የማያያዝ ስራ መቀነት ነው አ ለምትሰራው ያዜ። ቀጣይ የሚሰራው አሁን ይህንን ያጋጠምንበትን ቦታ ከውስጥ እንደ መቀነት ወደ ላይ ማያያዝ ማለት ነው። እስከዛ ድረስ ጊዜ ለማሳጠር፣ ይሄ አሁን ለምሳሌ የምትመለከቱት ማስቀመጫው ነው። ይሄ የዚህኛው ማለት ነው። ማስቀመጫው የሚሰራው ማለት ነው። ይሄኛው ላሳያቸው። የችኛዋን ለመስራት ደግሞ ምንድነው የምናረገው? ይሄን ሞልድ ነው የምንጠቀመው አያችሁት፣ እንደዚህ አድርጎ ለመስራት ማለት ነው። ይቺ እንደዚህ አድርጎ ለመስራት ይችኛዋን አሁን በሰራው መሰረት ምንም ጊዜ ለማሳጠር ስለሆነ ነው። በዚህ ሞልድ ነው ይሄኛው የሚሰራው። እንደ ቅድሙ ሪዝን ይሄ ይቀባል፣ ፋይበር ይደረጋል፣ ይችኛ ምርት ቁልጭ ብላ ትወጣለች። እሺ፣ ተቀብታ ነው የምታየዋት። ዞሮ ዞሮ አውቶ ፖቷ ስለሆነች ምንም ችግር የለው። የዚህ ይሄ ተመሳሳይ ስለሆነ ምንም አያስፈልጋችሁም። ይሄ ማስቀመጫው ነው ብያችኋለሁ። ይሄኛው ሲሄኛው አሁን ቂጡን እስኪ ንገራቸው እንዴት እንደሚሰራ ቀደም መጀመሪያ ላይ እንዳደረኩት አዙራ አስቀምጣ ቁጭ ብቻ እናረጋግና እዛ ቂጣች ተደፈነ ነው። በጣም አሪፍ። ሲከፈት ቂጡ በዚህ አይደለም። አሁን ድፍት አድርጋችሁ ወደ መሬት ከፈለጋችሁ፣ በነገራችን ላይ ሴራሚክም ላይ ከታች አስቀምጣችሁ ከውስጥ በኩል መጨፍጨፍ ይቻላል። ቀበቶ ማለት ምንድነው? ሁለቱ አካፋዮችን የምንገጥምበት ቦታ ማለት በመቀነቱ በስንጥቁ ላይ እንደዚህ እያደረጋችሁ አገናኝቶ መስራት ማለት ነው። በጣም ሲምፕል ስራ በጣም ቀላል ነው። በነገራችን ላይ የሚገርም ስራ ነው። ሁሉም ቦታ ላይ ቻሌንጅ ገብታችሁ ቶሎ ብር ማፈስ የምትፈልጉ ሰዎች ላይ ሆናችሁ ይችላል። ቻሌንጁን ተቋቁማችሁ ያዛችሁ መጀመሪያ ብሩን አፍሰሶ ስራ ሲሰራ ምናምን ስራው ላይ አዋጣው ስለነበረ ምንም ፍርሃት አልነበረበትም። ለሰው ለማስለመድ ለማሳወቅ ለማን ነው የምንሸጠው ምናምን ካላችሁ፣ እንዴ ጊዜ ይፈልጋል። ራሳችሁን አሳውቁ። አሁን ያዛቸው ያለበት ቦታ ቦሌ ቡልቡል አይደለም። ቦሌ ቡልቡል ላይ አሁን እዛ ታውቋል። አሁን ጊዜ ፈሽቶበታል። ለመታወቅ ራሱን ምርቴን እንዴት ነው ምናምን እ ቀላል ሲምፕል ሲምፕል ስለሆነ ኬሚካሉ ማድረግ ራሱ ይጣበቃል። አሁን የፋይበሩ ስታደርጉት በጣም አሪፍ እንግዲህ እንዲህ አርገና አሳይተናቸው ካልገባቸው ምንድነው የምናረገው ነው እንዲህ አርገና አሳይተናቸው ላልገባቸው ሰዎች ምን እናርግ መሰለህ፣ ስልጠናውን ቀጥልበት ስጣቸው። አሁን አንተ በዚሁ ምነግራችሁ ነገር አብዛኛዎቹ ሰዎች ደግሞ እንደዚህ አሳይተናችሁ ደግሞ የማይገባችሁ ሰዎች ያላችሁና፣ አንድ ስራ ቢዝነስ ብላችሁ ከጀመራችሁት ደግሞ ምን ማድረግ አለባችሁ መሰላችሁ? ለምሳሌ ይሄ 200000 ብር ለዚህ ካፒታል አጠቃላይ ኢንቨስትመንት የሚፈልግ ከሆነ ለዚህ ስልጠና ያዛቸው እስከ 6000 ብር ድረስ አካባቢ ለኬሚካል ወጪ ይጠይቃል። ለምሳሌ እሱ ማለት ነው። አንዳንዶቻችሁ ሰዎች ደግሞ የኬሚካል እንትኑ የመሰልጠኛው ተወደደብኝ ገና፣ የ200000 ብር የ300000 ብር ቢዝነስ ልትሰሪ ወይም ደግሞ ልትሰራ አንተ 6000 ብር ተወደደብኝ ትላለህ። የስንት ሚሊዮን ብር ዕውቀት እየሸሪ እያደረጓችሁ አንዳንድ ሰዎች ቁጭ ብላችሁ ዝም ብላችሁ እንትኑ የምትሉ ሰዎች አላችሁ። ለስልጠና ስንት መቶ ሺህ ብር ገና ኢንቨስት ልታደርጉ አይደል እንዴ? አሁን መድረቅ ብቻ ነው የሚቀረው። አየኸው የችን ነው ይችን አሁን እንትኑን ከሰራም በኋላ ይሄን አስቀምጠን እንዲህ አድርጎ መስራት ይቻላል። እንደዚህ አድርጎ መስራት ይቻላል። በነገራችን ላይ እንዲህ አድርጎ መስራት ይቻላል። ይህን ካነሳ ነው በኋላ ከከፈትነው ከከፈታችሁ በኋላ ከታች አድርጋችሁ መስራት አዎ። በዚሁ ላይ ሁለት አይነት ስቴፕ ነው የምነግራችሁ። አንዱ እዚሁ እያለ ለምሳሌ ይሰራል። ሰው እንደየጥበቡ ነው። ለምሳሌ አሁን አንተ ገጥመህ ነበር የምትሰራው አይደለ? ገጥሞም ይሰራል በነገራችን ላይ። እዚሁ የሚመቻችሁ ከሆነ ለሁለት ከፍተን ደግሞ አሁን የሰራ ነው አለ አይደለ? አሁን ደግሞ ይህን ካስፈለገ ራሱ ይህችኛዋን ሴራሚክ ወይ የሆነ ቦታ ላይ አስቀምጦ ፋይበሩን እያሾለኩ አድርጎ እዚሁ ጨፍጭፈህ መጨረስ ይቻላል። እናንተ በተመቻችው መስራት ትችላላችሁ። ወይም ደግሞ ይህ ምርቱ ከደረቀ በኋላ ካላቀቃችሁ በኋላ ፋይበሩን ካስቀመጣችሁ በኋላ ዙሪያውን ቆርጣችሁ እንደገና ደግሞ ጨፍጭፎ የብቻው ውስጥ ላይ መስራት ይቻላል ማለት ነው። በጣም አሪፍ ዋክስ ማረጋችን ብቻ ማስቀመጫውን ስንሰራው ይህን ቄጡን ስሰራው ዋክስ ማረጋችን አለመርሳት ነው። መርሳት የለባችሁም ነው ሚያደቀው ሱ። በጣም አሪፍ። ስለዚህ አሁን ይህንን እዛ ሆነው መጀመር ያልፈለጉ ሰዎች በደንብ ደግሞ አሁን ይሄ ልምድ ይፈልጋል። በነገራችን ላይ ያሳየናችሁ እንጂ አሁን አንዳንድ እንትኖች ሊኖሩ ይችላሉ። ስህተቶች እንዳይፈጸምባችሁ፣ ስህተቶች እንዳይፈጠሩባችሁ የያዛቸው ጋር መታችሁ ደግሞ ስልጠና መውሰድ ትችላላችሁ። እስኪ ኖሪያ በተቀመጠው ስልክ ቁጥር ደውሉ ና መታችሁ የያዛቸው ጋር ስልጠና ትወስዳላችሁ። ስልጠና ትወስዳላችሁ ሲባል ሁሉ ያቅም ለሌላቸው ሰዎች እሱ አሁን ይሰጣል እድል ይሰጣል። ከሚዲያው ጋር እየተነጋገረ ነጻ እድሎችን እናመቻቻለን ግን ደግሞ ኬሚካሉም ራሱ ደግሞ መክሰል ስለሌለበት የልጅ የተወሰነ ሳንቲም የሚያስከፍላለ እሱን እየከፈላችሁ መሰልጠን ትችላላችሁ። ለሰልጠናው ገደብ የለውም። በቃ እናንተ በቃኝ እስከምትሉ እስከምትችሉ ድረስ መሰልጠን ትችላላችሁ። በጣም ሲምፕል ነገር ነው ልላችሁ ፈልጋለሁ። ጨረስና አይደለ እቺ ቀለም ተቀብታ ሰጠረስን ያ መጀመሪያው ይሄኛው ነው አይደለ የሚያሳየው አውትፑት ይሄኛው ነው አሁን ይሄ ከ15 20 ደቂቃ ወይም ደግሞ እሱ እንዳለው ከ30 ደቂቃ በኋላ ይሄኛውን ቅርጽ ይዞ የሚወጣው ሁለቱን ፍልቅቅ ስታደርጉት ይሄኛውን ቀጽ ይዞ ነው የሚወጣው አይደለ ከዛ በኋላ እቺ ይሄ የምትመለከቱት ምንድነው ቻክ የሚደረግ ነው አንዳንድ ሲቀቡ አሁን ይሄ ስትጨፈጭፉ ክፍተት የተፈጠረ ካለ ቻክ ይደረጋል ስቶኮ ይደረግና ሞረድ ይደረጋል ይሄ ንጹህ ሆነ ከዛ በኋላ ምንድነው የምናረገው ነው ከዛ በኋላ ምን እናረጋለን ቀለም ማረ የምንቀባው ቀለም ተቀባ በፌስታል ቆሻሻ እንትን እንዳይለው የታሸገን ይሄ የምትመለከቱት እንጂ አውቶፑቱ ይሄ ነው ማለት ነው ያዛቸው ነው በጣም አሪፍ። ትልቁ ይሄ ትልቁ ነው በነገራችን ላይ፣ በጣም ብዙ አይነት ስራ መስራት ይችላሉ። ዛሬ ያው ይሄኛውን እየሰሩ አገኘ ናቸው እንጂ ከጀርባ የምትመለከቷቸው በቀጣይ አሁን ሌላ እንትን እንመለስበታለን። ስለዚህ ይሄንን ይመስላል ነው ለ በመጨረሻ የምትላቸው ነገር አለ ስራው እንዴት ነው? ከባድ ነው ቀላል ነው?

በጣም አንድ በርሚል ማለት በቃ እንደ ድርጅት ነው የሚሰሩት። አይ በትንሹ ይጀምራሉ። አሁን አንተ ጋር ችርቻሮ ስላለ እንደምናደርገው በችርቻሮ በትንሹ ይጀምሩ። አሁን ትንሽ እቃለና አይደለ? ትንሿ እቃለች። ትልቁ ቃለ ባላቸው አቅም አሁን ይህን ለምሳሌ ይችኛዋን ኬሚካል ለመስራት አይታችኋል፣ ምን ምን እንደተጠቀምን ያቺ ትንሽዬ ፋይበር ሪዝን ግማሽ ሊትር የምትሆን እንትን አለ እችን ያክል ሊትር ራሱ በአምስት በአምስት ሊትር በትንሽዬ ሊትር እየገዛችሁ ራሱ መጀመር ይቻላል። በጣም ሲምፕል ቀላል ስለሆነ ማለት ነው። ስለዚህ ነው መላቸው የተከበራችሁ ና የተወደዳችሁ ተመልካቾች አሰራሩን አሳየናችሁ። በጣም ሲምፕል ቀላል፣ በጣም አሪፍ አሁን ይህን ምርት ለማምረት አሁን ያዛቸው ጋር ምን አለ ኬሚካል አለ ብያቸዋለሁ። እስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉ፣ እሱ ጋር እንድትሄዱ አደርጋቸዋለሁ። ችግር የለውም፣ በጣም ሲምፕል ስራ ነው። የምትፈልጉትን ነገር ከዚህ ቪዲዮ በኋላ በቀጣይ ማለት ነው አሁን ማንም ሰው ይህንን ስራውን አሳይተናቸዋል። ቀላል ነው አደለ? ለገባቸው ሰዎች ምን እናድርግ። አንድ ቪዲዮ በቀጣይ ስለ ሞልድ ያለውን ነገር ብንሰራስ? እንስራላቸው በቀጣይ። በጣም አሪፍ። እስኪ ስለ ግብአቱና ስለ ሞልዱ በቀጣይ ቪዲዮ እንመለስበት። ሰብስክራይብ አድርጋችሁ ቪዲዮ ላይክ አድርጋችሁ ሼር አድርጋችሁ ጠብቁን። በቀጣይ ቪዲዮ ላይ አሁን ማመራረቱን አሳይታችና አሳይተናችኋል። ሞልድ በየቤታችሁ ሆናችሁ ምን ምን አይነት ሞልድ አለ፣ እንዴት ነው አሰራሩ፣ ኬሚካል ስንት ነው፣ እንዴት ነው የሚለውን ነገር በቀጣይ ቪዲዮ ተመልሰንበት እንመጣለን። እዚህ የነበረን ነገር በዚህ ያብቃል። በጣም አመሰግናለሁ። ስራ ስራ አስፈታው። ለዛሬ ይህን ይመስላል። አባቴ በርታ ጠንክር ልፈልጋለሁ። ቻው